የመንፈስ ነጻነት ዘሪሊዝ ኦፍ ዘ ስፕሪት በሚል ብጹዕ ወቅዱስ አቡነ ሺኖዳ ሳልሳዊ ያዘጋጁትን ዲያቆን ደስታ ፍጹም እንደተረጎመው። ማንነትህን ተረዳ። ፍጹም መሆን ትፈልጋለህ። ነፍስህ ከእስር ተፈታ ነፃነት ወዳለበት ቦታ እንድትሄድ ትፈልጋለህ። ከሁሉ በፊት ከዓለማዊ ምኞት፣ ከዓለማዊ እውቀት፣ ከስሜት ተጽዕኖና ዓለም በውስጥህ ከሳለችብህ ነገር ሁሉ ራቅ። በመጀመሪያ ራስህን በእግዚአብሔር ፊት እንደ ትንሽ አቅርብ። ትክክለኛ ማንነትህን እወቅ። አንተ ማነህ? አንተ ከመሬት አፈር ተዘግነህ የተፈጠርክ አይደለህምን? በትክክል ከመሬት የምታንስነህ። አንተ ምንም ማለት አይደለህም። ሰማይና ምድር ተፈጥረው ሳሉ ያልነበርክበት ጊዜ ነበር። ከዚያም እግዚአብሔር ከምንም ፈጠረ። በመጀመሪያ እግዚአብሔር አፈርም ፈጠረ። ከዚህ ከአፈር አንተን አበጀ። ታዲያ ለምን ራስን ታመጻድቃለህ? የምታመጻድቅስ አንተ ማን ነህ? ምንም ማለት ስላልሆንክ በትህትናና በፍርሃት ራስን ዝቅ አድርግ። የተሰበረ ልብንና የተዋረደን መንፈስ ይዘህ በእግዚአብሔር ፊት ቁም። የተዋረደን ልብና የተሰበረ መንፈስ እግዚአብሔር ይወዳልና ካፈር እንደተፈጠር ካትርሳ። አሁን ምንም እንዳልሆንክ ተረድተሃል። በተጨማሪ ልሃለው፣ ከምንም ታንሳለህ። ከምንም ያነሰ መሆን ደግሞ አለመኖር፣ በሰው ከሚፈጸም ኃጢአት አለመኖር ይበልጣል። ምክንያቱም መጽሐፉ የልቡ ሀሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየሃ ይላል። መልካም ነገሮችን በውስጥ ካገኘህ በአንተ ምክንያት ሳይሆን ከእግዚአብሔር እንደመጡ እርግጠኛ ሁን። ምክንያቱም ጌታ እንዳለው እሱ ብቻ መቼም ጥሩ፣ ፍጹምና ቅዱስ ነውና መልካም የሆነው አንድ ነው። መልካም ነገሮችን በውስጥህ ባገኘ ጊዜ ኩራትና ትምክት አይሰማህ። በመመጻደቅ ራስህን ከመልካም ነገር ጋር አታገዳድር። ለእግዚአብሔር ምስጋናን አቅርብ እንጂ በጽድቅህ አትመካ። ይህ ከእግዚአብሔር እንጂ ከአንተ አይደለምና። የመልካም ነገር መገኛ እሱ ብቻ ነው። እርሱ በባይሪው መልካም ነው። አንተ ከእግዚአብሔር ውጪ ባይነህ አንዳች ልትሰራም አትችልም። ስለዚህ የእግዚአብሔር ለአንተ አታድርግ አይገባህምና። ለምሳሌ ያህል አንተ እንደ ጨረቃ ብታበራ ብርሃንህም አድጎ እንደ ጨረቃ ለብዙዎች ሲደርስም በእነዚህ ሁሉ ጨረቃ በጨለማም ሰማይ ላይ ነግሳ የምትሽከረከረው ብርሃኗን ቀን ከፀሐይ በመሰብሰብ እንጂ በራሷ የብርሃን ባለቤት እንዳልሆነች አስታውስ። ፀሐይ ከሌለች ጨረቃ በራሷ ልትኖር አትችልም። ስለዚህ ጨረቃ ስለ ብርሃኗ በፀሐይ ፊት መናገር ትችል ይሆን? ወዳጅ ሆይ አንተም በእግዚአብሔር ፊት ስለ ራስህ ማውራት አትችልም። በአንጻሩ ደግሞ በውስጥህ ክፋትና መጥፎ ነገርን ካገኘህ በምኞት ምክንያት ከራስህ እንደተጸነሰች ይወቅ። እንድትገዛትም እንድትገዛህም ኃይሉ ባንተ ስር ነው። ለመልካም ነገር ካልሆነ በስተቀር ምንም አይነት መጥፎ ነገር ከእግዚአብሔር አይመጣም። አምላካችን ዓለምንና በውስጧ ያሉትን ሲፈጥር በቅዱሳን እጆቹ እንደፈጠረ ስንመለከት ባሕሪው ከመጥፎ ነገር ጋር ኅብረት እንደሌለው እንረዳለን። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። ውድ ወንድሜ አሁን ማን መሆንህን አወክ። ራስህን መካድ ከእግዚአብሔር ጋር ያለህን ግንኙነት የሚመራ ህግ መሆን እንዳለበት ተረድተሃልን? አንተ የምታስፈልግነህ አልልህም። አስቀድመን እንዳየነው አንተ ምንም አይደለህም። ራስህን ዝቅ አድርግ የሚለውን ቃል መጠቀም አልፈልግም። ምክንያቱም አንድ ፍጡር ራሱን ከታላቅ ማዕረግ ወደ ዝቅተኛ ክብር ቢያመጣና ሰማያዊ ሆኖ ምድራዊ ፍጡር ቢሆን ይህ ሰው ራሱን ትሑት አደረገ ይባላል አሊያም ትሑት ሆነ ልንለው እንችላለን እንጂ አስቀድመን ከአፈር ያልተፈጠርንና ከአፈር በላይ ሥልጣን የሌለን እኔና አንተ ትሑት ሆኑ ቢባል ወይም ስለ ትሕትና ሊነገርልን አይገባም። ውድ ወንድሜ ራስህን ስለ መካድ ያልኩ ሁሉ ራስህን እንድታውቅ ነው። ከዚያም ምን ማድረግና በራስህ ያለ እግዚአብሔር ፈቃድ መኖር እንደማትችል ትረዳለህ። ትሕትናንና የቅርባይነትን ከራስህ የምታገኘው ሳይሆን ከእግዚአብሔር የምታገኘው ነው። ይህን ቃል እንመልከት እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ብርቱንም ነገር እንዲያሳፍር የዓለምን ደካማ ነገር መረጠ እግዚአብሔርም የሆነውን ነገር እንዲያጠፉ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ ይህ ምን ማለት ነው የእግዚአብሔር መንግሥት ለሞኞች ለደካሞች ለተናቁትና ለተዋረዱት ነው አስቀድሞ እግዚአብሔር የተማሩ ሰዎችን እንደነ ሙሴ፣ ቅዱስ ጳውሎስና አርሳኒዎስ ሌሎቹም ፈላስፋዎች የመሳሰሉ ቅዱሳን ከጀግኖችም ደግሞ እንደነ ሶምሶን እንደ ኃያሉ ሙሴ ያሉትን ክብርና ሞገስ ያለውን ዳዊትን ሲመርጥ እናያለን። እነዚህ ሁለት ነገሮች እንዴት ኅብረት ይኖራቸዋል? እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ ማለቱ ደካሞችን፣ የተናቁትንና የተዋረዱትን ብቻ ይመርጣል ማለት ሳይሆን የአምላካችን ስሙ ይባረክና እውቀት ኖሯቸው ራሳቸውን እንዳላዋቂ የቆጠሩትን፣ ሀያል ሆነው ደካሞች የመሰሉትን፣ ባለጠጎች ሆነው ድህነታቸውን የሚያሳዩትንና የመሳሰሉትን ሰዎችንም ሲያጠይቅ ነው። ለዚህ አብነት ሙሴን ስንመለከት ሙሴ የግብፃውያንን ጥበብ ጠንቅቆ የተማረ ነበር። ይሁን እንጂ በእውቀቱ በሚኮራበትና በኃይሉ በሚመካበት ጊዜ እግዚአብሔር አልጠራውም። ነገር ግን ሙሴ ወደ ፈሮን የሚሄድ የእስራኤልንም ልጆች ከግብፅ የማወጣ እኔ ማን ነኝ? እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ፣ ትናንት ከትናንት ወዲያ ባሪያህም ከተናገርከው ጀምሮ አፈ ትብ ሰው አይደለሁምን ባለ ጊዜ ግን እግዚአብሔር ጠራው። በድጋሚ ቅዱስ ጳውሎስ የኦሪትን ሕግ በመምህሩ በገማልያል እግር ስር እየተማረ ያደገና የአይሁድን ሕግና ሥርዓት ጠንቅቆ ያወቀ ነበር ነገር ግን ለተማረው ሕግ ጠበቃና ለቆመለስ ሥርዓት ቀናተኛ በሆነ ጊዜ እግዚአብሔር አልጠራውም የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ጥበበኛ የታለ ጸሐፊስ የታለ የዚህች ዓለም መርማሪስ የታለ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንደሆነ አላደረገምን? እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን ለመግለጥ ነበር እንጂ ብሎ ዕውቀቱ እንደማያድነውና እንደማያስመካው በጻፈ ጊዜ እግዚአብሔር መረጠው እንጂ። ለተማረው ሕግ ጠበቃና ለቆመለት ሥርዓት ቀናተኛ በሆነ ጊዜ እግዚአብሔር አልጠራውም። ወዳጄ ሆይ በራስህ ዕውቀትና ባህል እግዚአብሔርን ማገልገል የምትችል ይመስልሃልን? አንተ ምስኪን እውነት ለሃለው ከራስ ዕውቀት ልማድ እስካልተላቀቅ ድረስ ወደ እግዚአብሔር ልትቀርብ አትችልም። ሥራህን በራስህ ለመተግበር የምትረውጥ ከሆነ እግዚአብሔር ሥራህን አይባርክልህም፣ ሥራህም ውጤታማ አይሆንም። ምናልባት ህዝቡ ዓለም ያዘጋጀልህን የምስክር ወረቀትና በሳይንስ የተደገፈ ካርድ ሊያቀርበልህ ይችላል። ነገር ግን ከእግዚአብሔር ማግኘት የሚገባህን አይሰጥህም። ውድ ወንድሜ፣ እግዚአብሔር አሁንም በዚህ ባለንበት ዘመን ወደ ባህር በመሄድ ያልተማረውን አሳ አጥማጅ ሰው ሊጠራው ይችላል። ከዚያም ወንጌላዊና ሐዋርያ ያደርገዋል። አንተም ከምትሠራውና ከምታስተምረው በላይ የማስተማር ችሎታን ይሰጠዋል። እግዚአብሔር እኮ ቀይ ባህርን የከፈለው በከበረ የወርቅ ዘንግ ሳይሆን በተናቀ እንጨት ነበር። እናም ጥንቁቅ ሁን፣ ራስህን እንደ ትልቅ አትመልከት፣ በዓለምም አትመካ። በመንፈሳዊ ሕይወት መንፈሳዊ የሆኑ መጻሕፍትን በማገላበጥ ወይም ባለፈው የሕይወት ተሞክሮ አትመጻደቅ። ምንም እንኳን በዕድሜ የገፋ በእውቀት የበሰልክ ብትሆንም እንደ ትንሽና ጀማሪ የሆንክና እሱ እንዲመራህ ከመጥፎ ነገር እንዲጠብቅህ አካሄድህን ከእርሱ ጋር አድርግ። ይህ የአንተ ሐሳብ ይሁን። ብዙ ያነበቡ ስለ መንፈሳዊ ነገሮች ብዙ የጻፉ ሰዎችን አይቻለው። ነገር ግን በጥቃቅን ኃጢአት ይወድቃሉ። መጽሐፍ ቅዱስም በሰው የሚታመን ሥጋ ለባሹንም ክንድ የሚያደርግ ሰው እርጉም ይሁን እንዳለ አንተም በመንፈሳዊ ዕውቀትህና ሕይወትህ እንዳትመካ በአጽኖት ልሃለሁ። ውድ ወንድሜ ማንኛውም መንፈሳዊ የሆነ ዓለማዊ ዕውቀት ወደ ትሕትና አይመራም። የአላዋቂነት ስሜትም እንዲሰማ አያደርግህም ነገር ግን አታላይ እውቀት እንደሆነ እወቅ ይህም አንተን ከፍ ብለህ እንዳትጠየቅ ዝቅም ብለህ እንዳትጠይቅ እንዲሁ መንፈሳዊ ህይወትህ በአግባቡ እንዳትመራ ከሰይጣን በኩል የሚወረወርብህ ፍላጻ ነው ውድ ወንድሜ መጽሐፍ ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን እንዳለው አንተም ጥበበኛ ትሆን ዘንድ አላዋቂ ሁን በእግዚአብሔር ፊት ጠቢብም አላዋቂም እኩል ነው። ምክንያቱም ጥበበኛው በጥበቡ አላዋቂውም በድንቁርናው ከሞት የማያመልጥ ነው። በእግዚአብሔር ፊት ኃያሉና ደካማው እኩል ነው። በፊቱ ማንም ኃያል የለምና። ውድ ወንድሜ ኃያል እንደሆንክ ታስባለህ። ለመሆኑ ይህን ኃይል ከየት አገኘኸው? በትክክል ያንተ አይደለም። አንተ አፈርና ትቢያነህና ባዶነ ይህን ኃይል ከእግዚአብሔር በስተቀር ከሌላ ማግኘት አትችልም። ምክንያቱም ስሙ የተመሰገነ ይሁንና እሱ ብቻ ኃያል ስለሆነ ሁሉን ቻይ ነው። እውቀት የባሕርዩ ስለሆነ ሁሉን አዋቂ ነው። ታዲያ ያንተ ኃይል ከእግዚአብሔር ነውን? ከእግዚአብሔር ከሆነ ለምን በራስህ ትመካለህ? ለምንስ ኃይሉን ከእግዚአብሔር እንዳላገኘ ታስባለህ? እውቀት የሰጠህንና ኃያል ያደረገህ እግዚአብሔርን ልታመሰግነው ይገባሃል። እሱም የጥበብ ሁሉ መገኛና የእውቀት ሁሉ ምንጭ ነው። ነገር ግን በተፈጥሮ ደካማ ብትሆንም በእግዚአብሔር ኃያል ከሆንክ ከቅዱስ ጳውሎስ ጋር በኅብረት የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም፣ በችግርም፣ በስደትም፣ በቀንነትም ደስ ይለኛል። ስደከም ያን ጊዜ ኃይለኛ ነኝና ልትል ይገባሃል። ራሱን ኃያል እንደሆነ የሚያስብ ሰው ወደ እግዚአብሔር ለመቅረብ እድል ፈንታ የለውም። ምክንያቱም እግዚአብሔር የዓለምን ትልቅ ነገር ለማዋረድና ለመጣል የዓለምን ደካማ ነገር መርጧልና እና በራስህ መመካትህ ኃጢአት ስለሆነ ባለ እውቀትና ኃይል አትመካ። ወክታ የጣለቻቸው ብዙ ናቸውና፣ እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው። ደካማነትህን እኔ ስለነገርኩ ሳይሆን ግልጽ የሆነ እውነታ ስለሆነ ሆነ እርግጠኛ ሁን። ዛሬ በኃጢአት አልወደግክም። ትናንትናስ፣ ከትናንት በስቲያስ። ስለዚህ ጠንካራ አይደለህም። የድክመትህን ማስረጃ ነው። ድክመትህን እስካላመንክ ድረስ በኃጢአት ትኖራለ። ከእግዚአብሔርም ጋር ኅብረት አይኖርህም። ሌላ ምክር ልለግስህ። ራስህን ከሌሎች ኃያል አድርገ በማንኛውም ሥራና ሁኔታ ፊተኛ አትሁን። ይህ የበላይ የመሆን ጥማት ምናባዊ ቅዠት ነው። አንተ ከሰው ሁሉ በላይ እየበደልክ ሰዎችን በትንሽ ኃጢአት ትወነጅላለህ። ከነሱም የበለጠ ደካማነት ይታይብሃል። ለብዙ ዘመናት ነገሮችን ሁሉ በማሸነፍ ከነበርክ የእግዚአብሔር እጅ ካንተ ጋር ስላለች እንጂ በአንተ ኃይል አይደለም። አካሄደህን ከእርሱ ጋር አድርግ። እግዚአብሔርና አንተ በአንድ ቦታ ሆናችሁ ልትመለኩ አትችሉም። አንዳችሁ ብቻ ትሰራላችሁ። እግዚአብሔር ወይም አንተ። ሁሉን ነገር እግዚአብሔር እንደሚሰራ ካሰብክ በፊቱ ባዶነት ከተሰማህና ስራዎቹን በመደነቅ ለማየት ከቆምክ እጅግ ግሩም ነው። ማንኛውንም ነገር የምታከናውነውና ሁሉን ለማድረግ ኃይሉ ያለህ መስሎ ከታየህ ከንቱ እንደሆንክና መጥፊያህ ሊሆን እንደሚችል ርግጠኛ ሁን። ይህም አገልግሎትህንና ውጫዊ እንቅስቃሴህን የሚመለከት አይደለም ነገር ግን የውስጥ መንፈሳዊ ሕይወትህንም ጭምር እንጂ። በድጋሚ የዘላለም ሕይወትን በራስ ጥረት እንደምታገኝ ካሰብክ ለተመሳሳይ ኃጢአት ትጋለጣለህ፣ ከጥቂት ጊዜ በኋላ ሞትን ያስከትልብሃል። መሠረታዊው ነገር ደካማ መሆንህን ማወቅ ነው። በምድር ላይ እንደሚያበቅሉ አሜኬላና እሾህ ነህ። በማንኛውም ፈተናና ኃጢአት ፊት እጅግ ደካማ ነህ። እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር በማለት ከዳዊት ጋር ጸልይ። ከዚያም ወደ ጌታ ጩህ፣ እንዴት ታግሎ እንደሚያሸንፍልህም ተመልከት። ድል የእርሱ የሆነ ካንተ ይልቅ ድል የእርሱ ለሆነ ስብሐት ለእግዚአብሔር ይሁን በል። በመጨረሻም መራሳችንን አስመልክቶ ብዙ ሊባል እንደሚችል አስባለሁ። ውድ ወንድሜ በድጋሚ ተገናኝተን እስክንነጋገር ድረስ በጸሎትህ አስበኝ። እስካሁን ያቆየን የጌታ ፈቃድ ከሆነ ጥናታችንን እንቀጥላለን። ውዳሴ ከንቱ ይቀጥላል። የመንፈስ ነጻነት ብጹዕ ቅዱስ አቡነ ሺኖዳ ሳልሳዊ እንዳዘጋጁት። ሰብስክራይብ በማድረግ ቤተሰብ እየሆናችሁ ለጓደኞቻችሁ ሼር በማድረግ መጽሐፉ ከተመቻችሁ ላይክ እያደረጋችሁ አጋርነታችሁን፣ አብሮነታችሁን አሳዩኝ። አመሰግናለሁ። ይቀጥላል።